ጤና ይስጥልን ተመልካቾቻችን፣ ይህ እይታ ሳምንታዊ ፕሮግራማችን ነው። እኔ ደረጀ ነኝ። ዛሬ በማንነትና አስተዳደር ወሰን ላይ እንነጋገራለን። ልዩ እንግዶች አሉን። ከአጠገቤ እጀምራለሁ። አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የሕግና አስተዳደር ኮሌጅ መምህር፣ አቶ ተማም አባቡልጉ ጠበቃና የሕግ አማካሪ። የማንነትና አስተዳደር ወሰን ላይ ለመነጋገር ከናሁ ለቀርበላችሁ ጥያቄ መሰረት አርጋችሁ በመካከላችሁ በመገኘታችሁ በድርጅቱና በራሴ ስም እጅግ አድርጌ አመሰግናለሁ። አመሰግናለሁ። አቶ ሙሉ ጌታ ከእርሶን ጀምር ምንመረት ትርጉሙ ላይ ማንነት ምንድን ነው? አስተድር ወሰን ምንድን ነው? ማንነትና አስተዳደር ወሰን ህገ መንግስቱ በግልጽ የተረጉመው አይመስለኝም ግን አስቸጋሪ ይሆናል ብዬ አልጠብቅም። ምክንያቱም የፌዴሬሽን ምክር ቤት የሚባል አለ፣ ህገ መንግስቱን የሚተረጉም ዘርፈውር በነዚህ ቃላቶች ዙሪያ ሊነሳ የሚችል ችግር አንዱ ሊያደርገዋል ብዬ አስባለሁ። ግን ይሄ ነገር ግን መሰረት አለው አይደ ነው። እሱ እሱ መሰረት እንዲወራ ከፈለግ ምን ማለት ነው እንግዲህ ኢትዮጵያ ፌዴራሊዝም የሚባል ነገር አለን እና ዘጠኝ ክልሎች አሉ ፌዴራሊዝም መጀመሪያ ሲዋቀር ምን ማለት ነው? አሁን ፌዴራሊዝም ሁለት መንግስታት አሉ። በአንድ በኩል ክልሎች አሉ፣ በሌላ ደግሞ የፌዴራል መንግስት ይባላል እና በነዚህ ሁለት ቨርቲካል የተያዙ መንግስታት የስልጣን ክፍፍል ማለት ነው። ምን ማለት ነው? የህገ መንግስት ትምህርት አለለ። ለምሳሌ ዛሬ የምናወራው አሁን ህገ መንግስት ማለት በአጠቃላይ ምን ለማለት ነው? የስልጣን ጥያቄ ነው። ህግ ባጠቃላይ የስልጣን ጥያቄ ነው። ፍልስፍና ውስጥ ነው። ሶ ህግ ጥያቄ ማለት የስልጣን ጥያቄ ነው። አሁን በእኛ ህግ ህገ መንግስት ለየት ያለ ህገ መንግስት ነው ያለን፣ ለምሳሌ በደርግ ጊዜ ከነበረው ወይም በጫና ጊዜ ከነበረው ይሄኛ ህገ መንግስት ስልጣን ከህዝብ ይመነጫል የሚል ህገ መንግስት ነው። እሱ በጣም በጣም ጠቃሚ ነው እሱ። ስለዚህ ኢትዮጵያ ውስጥ ያለው ስልጣን በሙሉ በመጀመሪያ የኢትዮጵያ ህዝብ ስልጣን ነው። የኢትዮጵያ ህዝብ አብሮ ለመኖር በሰላም ለመኖር መንግስት ስላስፈለገው መንግስት ሲፈጠር ካለው ስልጣን የሆነ ቆጥቦ ቆንጥሮ ለመንግስት ስልጣን ሰጠ ማለት ነው። እንግዲህ ያ የመንግስት ስልጣን የምንቆጣጠርበት ነው የህገ መንግስት እንጂ የሰዎች መብት የምናውቅበትም አይደለም። ምክንያቱም ሰዎች የመብቶች ሁሉ ባለቤቶች እኛንን ሰዎች ማለት ነው። ሰው መንግስት የሰጠው ስልጣን እኛን ለማገልገል ያህል የሚያስፈልገውን ስልጣን ነው የምንሰጠው ለመንግስት በዚህ ህገ መንግስት መሰረት። ስለዚህ ጭቅጭቃችን የሚነሳው ያ መንግስት ያን ስልጣን እንዴት እየተጠቀመው ነው? ሰው መጀመሪያ ስንሰጠው ገድበን ነው የምንሰጠው፣ እንዳፈለገው እንዳይሆን ማለት ነው። ለዚህም ነው ህገ መንግስታዊ ስርዓት አለን የምንለው ወይም ዴሞክራሲያዊ ስርዓት አለን የምንለው ሰው ኢትዮጵያ መንግስት በዚህ ህገ መንግስት መሰረት እያንዳንዱ ተቋም የፌዴሬሽን ምክር ቤት፣ የህዝብ ተወካዮች ምክር ቤት፣ የፍትህ አካላቱ፣ የኦምዱስማን ይሄ ነው የ ሂማን ራይትስ ካውንስሉ፣ እነዚህ የጠቅላይ ሚኒስትሩ ቢሮ፣ ምክትል ጠቅላይ ሚኒስትሩ፣ የሚኒስትሮች ምክር ቤት እነዚህ በሙሉ ህገ መንግስታዊ ተቋሞች ናቸው። ሁሉም እያንዳንዱ ተቋም የተወሰነ ስልጣን ብቻ ነው ያለው። ስለዚህ ይህኛው የአስተዳደርና የማንነት አዋጅ በተመለከተ ስንነጋገር በመጀመሪያ ደረጃ የስልጣን ጥያቄ መሆኑን አውቀና መነሳት ያለብን አንድ ፖለቲከኞች አያወሩትም የስልጣን ጥያቄ አድርገው አያቀርቡትም። የእውነት የፍልስፍና የታሪክ ምን እያደረጉ ነው? ምን ያቀርቡት። በዋናነት ግን የህገ መንግስት ጥያቄ የስልጣን ጥያቄ ስለሆነ የማንነት ጥያቄ፣ የባውንደሪ ወይም የክልል ጥያቄ መወሰን ያለበት ወይም ምን እንደሆነ ሊነግረን የሚገባው ማን ነው ስል፣ ህገ መንግስት ለማን ነው ይሄ ስልጣን የሰጠው? ይሄ ስልጣን የሰጠው አካል አለ፣ እሱ ደግሞ የተወካዮች ምክር ቤት የሚባል ነው ሶ እሱ የሚሰጠው ትርጉም ማንነት ማለት ይሄ ነው። ምክንያቱም ማንነት በትክክል አልተቀመጠም። ሲ ምን እንደሆነ ማንነት አይታወቅም። እንዲህ ተረጉሙ ለፓርላማው ተሰጥቷል ለፌዴሬሽን ምክር ቤት ተርጎም የሚችለው ፌዴሬሽን ምክር ቤት ብቻ ነው። ስለዚህ ፌዴሬሽን ምክር ቤት የሚለንን ለመስማት ነው እንግዲህ የምንጠባበቀው ማለት ነው። ጂን ያቃለብ እንደምችል ያው እንግዲህ የዲክሽነሪ ትርጉም አለው ሁሉ ነገር። የአስተዳደር ወሰን ማለት ማንነትም የአስተዳደር ወሰንም ስያሜ ናቸው ማለት ነው። ኦሮሚያ፣ አማራ ምናምን የምትለው የአስተዳደር ወሰኖች አሉ። ለህግ አላማ፣ ለግብር መሰብሰብ አላማ፣ ለአስተዳደር አላማ የምትከልላቸው ማለት ነው። ወሰን ማለት ያ ማለት ነው። ማንነትም ስያሜ ነው። እኔ እኔ በቋንቋ በባህል ወይም ሌላ ማንነት ሰጭ ከሆኑ ነገሮች በመነሳት ራሴን ራሴን እንዲህ ነኝ ብዬ የምጠራበት ወይ ሌላው እንዲህ ነው ብሎ የሚጠራኝ ማለት ነው ማንነት። ስለዚህ ማንነትን ከዚህ አንጻር ነው የምናየው። የአስተዳደር ወሰንን በተመለከተ በእስካሁን እንግዲህ በኢትዮጵያ ያለው ሁኔታ በምታይበት ጊዜ ኢህአዴግ ያው በ84 ይሄ ይሄ ብሎ ያለው አለ። በህገ መንግስቱ ይሄ ይሄ ተባለ አለ ይሄ ይሄ ተብሎ ማለት ነው። ይህ እንግዲህ ባጭሩ ስታየው ከሌሎቹ አሁን የአስተዳደር ሁኔታ የአስተዳደር ወሰ ነው፣ ከአሜሪካ ጋር ብታየው አሜሪካ 13 ራሳቸውን የቻሉ ግዛቶች ነበሩ። እነሳ አንድ ላይ መጥተው ነው አሜሪካን ያቋቋሙት፣ በአሜሪካ በፊላዴልፊያ ምናምን በሚባለው ማለት ነው። አሁን እዚህኛው ላይ እኛ እንደዛ አልነበረም። ኖርማሊ በ1983 ሻቢያና ህወሀት ኢትዮጵያን ሲይዙ የተደረገው ምንድን ነው? ኤርትራ ተገነጠለች እንጂ ኢትዮጵያ ፈርሳ አንድ ላይ አልገጠመችም። የነበረ ሀገር ነው ይሄ አገር እና በህገ መንግስቱ አልተቋቋመም ይሄ አገር። ስለዚህ ዞሮ ዞሮ ወይም ደግሞ ክልሎች አንድ ላይ መጥቶም ህገ መንግስቱን አልመሰረቱም፣ አገሪቷንም አልመሰረቷትም በህገ መንግስት የነበረ ሀገር ነው። በነበረ ሀገር ላይ የተቀጠለ ነው ማለት ነው ከኤርትራ መገንጠል ውጭ ስለዚህ የአስተዳደር ወሰን ማለት እንግዲህ ያው ክልሎች ቦታ ማለት ነው። ቦታዎች አሉ። ይሄ ቦታ ይሄ ነው፣ ይሄ ቦታ ይሄ ነው ብለህ የምትልበት ነው። ስለዚህ ዞሮ ዞሮ አሁን በእኛ ሀገር ሊነሳ የሚገባው ክልሎች ራሳቸው ምንድን ናቸው የሚለውን በምትወስድበት ጊዜ የአስተዳደር አካላት ናቸው? ወሰኖች ለአስተዳደር አላማ የተበጁ ወሰኖች ናቸው ወይስ ራሳቸውን የቻሉ ሉዓላዊ አካል ናቸው? አሁን በሌላ ሀገር ሌሎ ራሱን እያስተዳደረ የነበረ ምናምን የራሱ ህግ የራሱ መንግስት የነበረው አንድ ላይ መጥቶ ፌዴሬሽኑን የመሰረተ አይደለም በኢትዮጵያ ኮንቴክስት። ስለዚህ በዚህ ረገድ ይህን ያህል የከረረ ነገር ሊኖር የሚችልበትም ያለ አይመስለኝም። በዚህ አሁን ወደ ወቅታዊነቱ እየሄድና ነው ያለ። አሁን ወቅታዊ ጥያቄ ሆኗል። ያስተዳደረሰን ማንነት ወቅታዊ ጥያቄ ሆኗል። አስፈላጊም ሆኗል ለመወያየት እንዴት ነው አሁን የምትገመግሙት አስፈላጊነቱ ምን ያህል ነው ወቅታዊነቱ ለምን ወቅታዊ ሆነ ኦኬ አሁን በሁለት ከፍዬ ነው ማለት የምንፈልገው እኔ በአንድ በኩል የወጣ አዋጅ አለ አሁን በቅርቡ 1101 ተብሎ ኦፍኮርስ በነጋሪት ጋዜጣ አልወጣም ገና ነው ግን የተወካዮች ምክር ቤት አጽድቆታል አንድ እሱ አዋጁ አለ በአንድ በኩል በሌላ በኩል ደግሞ አዋጁን የማውጣት ስልጣን አለ። እነዚህ ሁለት ነገሮች ነው ማለት ፈልገው። በአንድ በኩል አዋጁ ብታየው እኔ እንደሚገባኝ አዋጁ ችግር አለበት አይመስለኝም። ለነገሩ የአዋጁ ይዘት ነው እንግዲህ ይዘቱ ስታነበው እዛ ውስጥ ያለው ፍላጎት እኔ ችግር አለበት አይመስለኝም። ምክንያቱም ኢትዮጵያ ውስጥ አሁን ችግር አለ። በተለያዩ ክልሎች የሆነ ጭቅጭቅ አለ። የቦርደርም ጭቅጭቅ አለ። በተለይ በደቡብ ደግሞ የክልል የመሆን ጥያቄ ያቀረቡ ወደ አስር ዞኖች አሉ። ዛሬ ጠቅላይ ሚኒስትሩ እንደተናገሩት ብቻ ባጭሩ ሁሉም ክልሎች ችግር አለባቸው ማለት ይቻላል። እንዳሁኑ ይሄ ፌዴሬሽን ጥያቄ ውስጥ ገብተው አቅም ባይዘወይ ተማም ያለው ልክ ነው። የፌዴሬሽን እንዴት እንደተፈጠረ አይታወቅም። የነበረ አንድ ላይ ተደርጎ ነው አይደለም ምክንያቱም እንደዚህ ሆነን አናውቅም ከዚህ በፊት ያልነበረ ፈጥረን ነው ቢ እና ያልነበረ ፈጥረ ፌዴራሊዝም ትፈጥራለህ ወይ እሱ ሌላ ጥያቄ ነው እና ወደዚህ ስንመጣ የአዋጁ ይዘት እኔ ብዙ አያስጨንቀኝም ምክንያቱም አንድ መንግስት የፌዴራል መንግስት ሲሆን የክልል መንግስታት አሁን ያለው ኢትዮጵያ ሰላም የማጣት አሁን ያለው ዲስፕሌስመንት በሚሊዮን ከሚሊዮን በላይ ሰው የተፈናቀለበት ሰዓት ሊጨነቁ ይገባቸዋል። እንኳን እነሱ እኛም እንጨነቃለን። ቴራ ተራ ተራ ሰዎች ሆነን ማለት ነው እና ለዚህ አስጨናቂ ችግር መፍትሄ መፈለግ አስፈላጊ ነው። ልክ ዛሬ ጠቅላይ ሚኒስትሩ እንዳሉት በጣም አስቸጋሪ ጊዜ ውስጥ ነው ያለነው እና መፍትሄ መፈለግ አለብን። ችግሮችን እያጠናን መልስ መስጠት አለብን። ምን የሚባል ነገር ነው እና መንፈሱ ላይ ችግር የለብኝም እኔ ኮሚሽኑ መቋቋሙም ችግር የለብኝም። ያለብኝ አንድ ችግር ብቻ ነው። እሱ ምንድነው? ይሄ ኮሚሽን ማን ነው ያቋቋሙ? ይሄ ኮሚሽን ምንድነው? የህዝብ ተወካዮች ምክር ቤት ነው ያቋቋሙ። አሁን ቅድም እንዳልኩ እያንዳንዱ በህገ መንግስቱ የተመሰረተ ተቋም የተወሰነ ስልጣን ብቻ ነው ያለው። ተጨማሪ ስልጣን የሚፈልግ አይችልም፣ አይችልም ህገ መንግስቱ ካልተሻሻለ በስተቀር አሁን ባለው ህገ መንግስት ለምሳሌ የተወካዮች ምክር ቤት ስልጣን በአም በአምሳ አምስት ላይ ተቀምጧል በግልጽ ተቆጥሮ ይሄ ነገር ብቻ ነው ማድረግ የሚችለው ፓርላማ የሚል ህገ መንግስቱ ላይ ተቀምጠዋል። አሁን ዝርዝሩ ውስጥ ከተቀመጡት ስልጣኖች ውጪ ፓርላማ የለው ቢፈልግም የለው። የጠቅላይ ሚኒስትሩም ስልጣን 1 2 3 4 ተብሎ ተቆጥሯል። ጠቅላይ ሚኒስትሩ ያፈልጋቸው ፍላጎት ቢያሳዩ በጭራሽ ተሰፍሮ ከተሰጣቸው ስልጣን በላይ ሌላ ስልጣን ሊኖራቸው አይችልም። በዚህ ህገ መንገድ ህገ መንግስት መስራት ካለብን አሁን ጠቅላይ ሚኒስትር ምንድነው ለማድረግ እየሞከሩ ያሉት? ለምሳሌ ደቡብን እንውሰድ። ደቡብ አስር ዞኖች ክልል የመሆን ጥያቄ አንስተዋል እና ዛሬን በፓርላማ ቀርቦ እንዳስረዱት ኦኬ አስር ዞኖች የክልልነት ጥያቄ አንስተዋል። ግን መጀመሪያ ለምንድን ነው የፈለጉት? የነሱ ክልል መሆንስ ለጎረቤታቸው ጎረቤታቸው ላይ የሚፈጥረው የሚያደርሰው ችግር አለ ወይ? እነዚህ ጥያቄዎች በጣም በጣም አስፈላጊ ጥያቄዎች ናቸው። ይህ እንግዲህ የመንግስት ፍላጎት እና ጭንቀት ነው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ ምን ብለዋል? የህግ የበላይነት ላይ አንደራደርም ብለዋል። የህግ የበላይነት ደግሞ ዋና ህገ መንግስት ነው። ይሄ ነው ህገ መንግስቱ ምንድን ነው የሚለው ብለህ ብትጠይቅ ህገ መንግስቱ በጣም ግልጽ ነው። አንድ ዞን ክልል ሆናለሁ ካለ ያመለክታል ወደ ስቴት ካውንስሉ። ከዛ ስቴት ካውንስሉ በማመልከቻው መሰረት ሪፈረንደም ይጠራል። ሁለት ሶስተኛ የዛ ዞን ነዋሪ ስቴት መሆን ፈልጋለ ወይም ክልል መሆን ፈልጋለሁ ካለ ክልል ይሆናል በአንድ አመት ውስጥ። አሁን አስር ጥያቄዎች ቀርበዋል። አስር ጥያቄዎች ድንገት መቅረባቸው ለመንግስት አጨናቂ ስራ ነው። ከአስር ዞን ከስር ዞ እና መንግስት ብትሆን በጣም ይጨንቀሃል። እንዴት ነው? ምክንያቱም ዝም ብለህ ሁን ሁን የምትለው ነገር ላይሆን ይችላል። በመሆናቸው የሚመጣ ችግር ሊኖር ይችላል። ልክ እንደተጠቀሰው በዶክተር አብይ እና ምንድነው የምታደረገው? ምንድነው የምታደረገው? ችግሩን ታጠናለሁ ኦኬ፣ ታጠናለህ፣ ግን ህገ መንግስቱ ጠፍሮ ይዞሃል። የሚጠና ነገር የለውም። አሁን እነዚህ አስር ዞኖች ጥያቄ ምንም ነገር የምታጠናው አይደለም። ህገ መንግስቱ መሰረት የህዝብ ውሳኔ ብቻ ነው የምታረገው ሰው ነው የምትቆጥረው ማለት ነው። ስለዚህ ቮቱ ሁለት ሶስተኛ የአንድ ዞን ህዝብ ክልል ሆናለሁ ብሎ ቮት ካደረገ ደን ክልል ይሆናል ማለት ነው። ጊዜ አይኖርም በአንድ አመት ነው ማለቅ ያለበት። አንድ ጠቅላይ ሚኒስተር ምንድነው እያሉ ያሉት ይሄን ኮሚሽን እንዲፈጠር ለፓርላማ የቀረበው ጥያቄና ፓርላማ ያጸደቀው እነዚህ የአስር ክልሎች ሆኑ ሌሎች አስር ዞኖች መሆኑ ሌሎች ዞኖች ተመሳሳይ ጥያቄ የሚጠይቁ መጠየቃቸውም ስለማይቀር ከደቡብ ክልል ውጭም ሌላም ቦታ የቦርደር ችግር ስላለ እነዚህ ችግሮች ለመፍታት የነጥናት ጥናት ያስፈልገናል እያሉ ነው። ችግሩ የማጥኛ ጊዜ አለ ነው አይ ነው። ምክንያቱም አንድ ዓመት ብቻ ነው ህገ መንግስት የሚፈቅደው እና በአንድ በኩል ያጠናል በበለ ኮሚሽን ሶስት ዓመት የሚቆይ ኮሚሽን። ይሄ ኮሚሽን እና ሶስት ዓመት ማን ነው የሰጠ? እሱ አይነት ህግ ማውጣት ትችላለ ወይ? አሁን ወደ ፓርላማ እንምጣ። ፓርላማ እንደዚህ አይነት ህግ ማውጣት ትችላለ ወይ? አሁን የፓርላማ ስልጣን ተዘርዝሮ በተቀመጠው ሊስት ውስጥ ብታየው እንደዚህ አይነት አዋጅ የማውጣት ስልጣን ለፓርላማ የሰጠ ሰው የለም። ፓርላማ የስልጣን ከየት እንዳመጣ ግልጽ አይደለም። ሰው ግልጽ ስላልሆነ ፓርላማው ስልጣኑን ያላግባብ ተጠቅመዋል የሚል ክስ ሊቀርብ ይችላል። ስልጣኑ ያላግባብ ተጠቀመ ማለት ደግሞ ህገ መንግስቱን ተጋፋ ማለት ነው። ከዚህ የመነጨ ይመስለኛል ይሄ ይሄ አዋጅ ህገ መንግስታዊ አይደለም የሚል ክርክር የሚቀርብበት እና እኔ አዋጁ ራሱ ብቻውን ብታየው ምናልባት ህገ መንግስት ላይ ጥስ ይችል ይሆናል። አዋጅ የወጣበት መንገድ ወይም አዋጁን ያወጣው ሀይል ግን ህገ መንግስታዊ ስልጣን አለው ወይ ይህ አይነት አዋጅ የማውጣት ሶ ፓርላማው እንዴት ይህን ጥያቄ አልጠየቀም? መጀመሪያ ከማውጣቱ በፊት ምክንያቱም ፍርድ ቤትን ብትሄድ ዳኛ መጀመሪያ ክስ ሲቀበል ስልጣን አለኝ ይህን ጉዳይ ለማየት ብሎ ነው መጀመሪያ ያለበት። ፓርላማውም ያፈለገው ህግ ማውጣት አይችልም። በህገ መንግስቱ የተሰጠው ስልጣን በተመለከተ ብቻ ነው ህግ ማውጣት የሚችለው። እና አይ ቲንክ ፈተና እሱ ላይ ነው። በአንድ በኩል የህግ የበላይነት ትፈልጋለህ፣ በሌላ በኩል ደግሞ የፖለቲካ ፕሬሽር አለበት፣ ተጽዕኖ አለበት። በጣም ፋታም አይሰጥ ችግር አለብህ ሰው እሱን ለመብታት በምታደረገው ጥረት የሚመጣ ተቃውሞ ይመስለኛል፣ በህግና በፖለቲካ መካከል ያለ ሁለቱን ለማስታረቅ ኤግዛክት ያለው ችግር ይመስለኛል። አቶ ተማ እንግዲህ ያው ሙሌ ያለው እውነት ነው። ግን አሁን ምንድን ነው እሱ ያለው እንደተጠበቀ ሆኖ በኢትዮጵያ ውስጥ ምን ችግር አለ መሰለ፣ ኢትዮጵያ በዚህ ህገ መንግስት ይህ ህገ መንግስት ጨምሮ የተቋቋሙ አስተዳደር ስርዓቱ ራሱ የውሸት ዲሞክራሲ ነው እያካሄደ ያለው። የህግ የበላይነት የሚባለው ውሸት ነው። አሁን ሙሉጌታ ባነሳው መሰረት ከዚህ በፊት በክርክር ላይ ያጋጠሙ ፓርላማው ሊያወጣቸው ስለሚገባ ህጎች ይብን ጸረ ሽብር አዋጁ ማውጣት ይችላል ወይ የሚለውን ጨምሮ በፍርድ ቤት ጭምር ክርክር አንስተንበታል ምንም መልስ አላገኘንም ዞሮ ዞሮ ምንድን ነው በኢትዮጵያ ውስጥ በግህግ ያለ ህግ በህግም ነው ጭቁ ነው የሚካሄደው እና ዞሮ ዞሮ አሁን ያለውም የዛው ቅጣይ ነው ይሄኛውን ህግ በተመለከተ ግን ለፌዴሬሽን ምክር ቤት አቤቱታ የሚቀርብበት አንድ መንገድ የጨመረ ነው የሚመስለኝ አዋጁ ዞሮ ዞሮ ምንድነው የሆነው ኢትዮጵያ ውስጥ ችግር ተፈጥሯል። ግጭት አሁን የማንነቴ ምናምን ብቻ አይደለም ከዚህ ቀደም በተሰራው አሁን ለምሳሌ አይተህ እንደሆነ ኦሮሚያ ላይ አጋር ክልሎች ከሚባሉ ከቤንሻንጉል፣ ከሱማሌ፣ ከደቡብ ክልል ከምናምን ጨምሮ ጥቃቶች ይሰነዘሩ ነው ያሉት። እነዚህ ጥቃቶች ቀደም ብሎ የተቀበሩ ፈንጂዎች ናቸው። እነዛ ፈንጂዎች የሆነ ጊዜ ሲሆን እንዲፈጠር ነው። አሁን ለምሳሌ የተወሰኑ አካላት የበላይነት በሚቋረጥበት ጊዜ ያ መልሰሪ ኢንስቲቱት ለማድረግ ያን ኃይል የመጠቀም ሁኔታ ነው ያለው። አሁን ግጭቶቹ የተፈበረኩ ናቸው፣ ቀደም ብሎ የተሰሩ አሁንም እዛ ጋር ሆነው የሚዘወሩ ናቸው እና አሁን እንግዲህ የሚመስለኝ እና አብይ እንደዚህ አይነት ችግር አጋጥሟቸዋል ይመስለኛል። ዞሮ ዞሮ እንግዲህ አሁን ለምን አወጣን የሚለው እና አብይ ናቸው መመለስ ያለባቸው። ግን እኔ የሚመስለኝ ምንድን ነው እንደዚህ አይነት እዚህም እዚህም የሚፈነዳ ነገር ሲያጋጥማቸው ምን እናደርጋሉ? እስካሁን ባለው አሰራር መፍታት አልቻሉም። መንግስት ደግሞ የአንድን ሀገር ሰላም፣ ደህንነት ማስጠበቅ ግዴታ አለበት። ስለዚህ ያን ደግሞ ለማስጠበቅ የሚሰራው በህግ ነውና አገሪቷን ሰላም እና ድህነት የማስጠብቅበትን ነገር ለእኔም ለፌዴሬሽን ምክር ቤትም ለሌሎቹ የሚመለከታቸው አካላት አጥንቶ የሚያመጣ ኮሚሽን ይቋቋምልኝ አለ። በህጉ መሰረት ያናደረገ ማለት ነው። ምን ማለት ነው? ችግር አለ። ችግሩ ምንጭ ምንድን ነው? መፍትሄው እንዴት ነው የሚገኘው? የመፍትሄ አፈላለጉስ እንዴት ይሁን? የሚለውን ነገር ለማምጣት ያደረጉት ቡከራ ይመስለኛል። እንግዲህ እነዛ ነገሮች ምንድን ነው የሆኑት? መንግስት ድህነት እና ሰላምን የዜጎቹን አጠቃላይ ማስጠበቅ ግዴታ አለበት። ያን ለማስጠበቅ ደግሞ የሚሰራው በህግና በኢንስቲትዩሽንስ ስለሆኑ እነዛን የፈጠረው ዞሮ ዞሮ እነዛ የፌዴሬሽን ምክር ቤተ ስልጣን ይጋፋሉ ወይ? እዛ ውስጥ የሉ ሙ በህገ መንግስት ያለው አንድ መስራ ቤተ ስልጣን ምንድነው? ስትሪክትሊ ኤግዞስቲቭሊ ዘርዝሮ ካስቀመጠ ከነዛ ትርጉሞች ውጪ ልታደርግ አትችልም። ይሄኛው ግን የመንግስት የቀን ተቀን ስራ ለመወጣት የተደረገ ነው የሚመስለኝ። ምክንያቱም ምንድነው የሚሆነው፣ ለምሳሌ ፍርድ ቤት የህገ መንግስት ጥያቄ ፍርድ ቤቱ ይልከዋል። ማንኛውም ዜጋ ደግሞ የመንግስት ሶስቱም የስልጣን አካል አባላት ህገ መንግስታዊ መፍትሄ ነኩ ካለ ወደዛ መሄድ ይችላሉ፣ ይላል ህጉ። ወይም ደግሞ ክልሎች ወስኖ ይልኩታል። ስለዚህ አሁን ይሄኛው አራተኛው መንገድ ይመስለኛል። ዞሮ ዞሮ ምንድን ነው የሚሆነው? ይሄ እንዲ ተፈት ችግሩ ይሄ ነው፣ እዚህ ጋር እንዲ ችግር አለ፣ ችግሩ መቼ ይሄ ነው መፍትሄ ሊፈለግ የሚችሉ በዚህ በዚህ መንገድ ነው ብሎ አጥንቶ ለዚህኛውም፣ ለፌዴሬሽን ምክር ቤትም ለጠቅላይ ሚኒስትሩ ወይም ለሚመለከታቸው አካላት የመፍትሄ ሀሳብ የሚያቀርብ አካል ነው የሚመስለኝና ያወጣውም ደግሞ ያው ስልጣን ማውጣት ህግን እንዲወጣለት ጠቅላይ ሚኒስትሩ መጠየቅ ይችላል። ስለዚህ ያም መሰረት አድርጎ ያወጡት ስለሆነ በአውጭው እና በምናምኑ ላ ችግር ያለው አይመስለኝም። ዞሮ ዞሮ ግን ምንድን ነው የሚሆነው? አሁን ይሄ የህግ ጉዳይም አይመስለኝም፣ የፖለቲካ ጉዳይ ነው። አሁን ከትግራይ ክልል የተነሳውን ተቃውሞ አይተህ እንደሆነ የተነሳበትን መልክ አይተህ ከሆነ ኢቭን እሱም የህገ መንግስቱን አንቀጽ የጣሰ ነው የሚሆነው። ምክንያቱም ገዘጠኝን የጣሰ ነው የሚሆነው። በአዋጅ ቁርጥ ባለ መልኩ ይህን ነገ ኮሚሽን አንቀበልም ምናምን ስትል እኮ ማዕከላዊ መንግስቱ ሪኮግኒሽን አልሰጠውም እያልክ ነው። ፕሮሲጀራሊ ሮንግ ነው። ለምሳሌ የሚሆነው ምንድን ነው ያን አድርጎ ለፌዴሬሽን ምክር ቤት ቀርበው በዛ መሰረት እስካልሆነ ድረስ ያኛውም ተወሰነ አልተወሰነ ይህን አልቀበልም ማለት ይችላል ወይ አንድ ክልል? ያ ማለት ያን ክልል በህግ መሰረት እንዲፈርስ የሚያደርገው አስቸኳይ አዋጅ አውጅህበት ውጀህበት እንዲፈርስ ልታደርግ የሚያስችልህ ነገር አይደለም ወይ ነው። ስለዚህ ዞሮ ዞሮ ጉዳዩ የፖለቲካ ጉዳይ ነው። አሁን የህግ ጉዳይ ብዙም ያለው አይመስለኝ እውነቱን